ይደውሉ ይመዝገቡ። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬ ትምህርታችን የማሳያችው አማርኛ ቃላት መስረታ። ስለዚህ በዛሬው የማሳያችው አማርኛ በዋና ፊደላቶችን የመጀመሪያ የመጀመሪያ ፊደላቶችን በደንብ ማንበብ ትችላላችሁ። ነገር ግን ወደ ውስጥ ገባ ስትሉ ለሚከብዳችሁ፣ እነዚህን ካወቃችሁ በእርግጠኝነት የማንበብ ክህሎታችሁን አምሳ ፐርሰንት ማሳደግ ትችላላችሁ። ሁለት ነገሮች ናቸው ዋና ቃሉ ተሰጥቷል ከዚህ ላይ እንደምታዩት እነዚህን ዋና ቃላቶች እነዚህ ዋና ቃሎች ለወንድ የምንጠቀማቸው ናቸው ማለት ነው ነገር ግን ለብዙ ሰው ወይም ደግሞ ለሴት ማድረግ ከቻለን በእርግጠኝነት ነው የምናላችሁ የማንበብ ክህሎታችሁ በደንብ በእጥፍ ማድረግ ይችላል ማለት ነው ስለዚህ እያንዳንዳቸው አስር ቃላቶች ነው እ የመጣወትኝ እነዚህን አስር ቃላቶች ለወንድ ነው የምንጠቀማቸው ሁሉንም። ነገር ግን ለብዙ ሰው እንዴት ነው የምንጽፋቸው፣ እንዲሁም ደግሞ ለሴት እንዴት ነው የምንጽፋቸው የሚለውን አሳያችኋለሁ። አንድ ባንድ ተከታተሉ ማለት ነው። ቪዲዮውን ስጀምር ሁላችሁም ላይክ እና ሰብስክራይብ ለሌሎች እንዲደርስ ሼር በማድረግ መተባበር ትችላላችሁ። የመጀመሪያው ቃል እዚህ ላይ እንደምታዩት ቀረበ ይላል። ቀረበ ይህ እንግዲህ ለአብዛኞቻችሁ ቀላል ነው። ምክንያቱም መጀመሪያ ላይ ያሉ ድምጾች ስለሆኑ ለማንበብ አትቸገሩ ማለት ነው። ቀረበ ቀረበ። ይህንን የምንጠቀመው ለምሳሌ ለምንድን ነው ለወንድ ሲሆን ነው ለወንድ ጾታ ሲሆን ነው ይህንን ቃል የምንጠቀመው ማለት ነው። ለብዙ ሲሆን ለብዙ ሲሆን ምን ብለን እንጽፋለን? ቀረቡ ቀረቡ በተከከል ልክ እንደዚህ አድርገን ነው የምንጽፈው። ኦኬ፣ እዚህ ላይ እየቀየር ነው ምንድን ነው ቀ የመጀመሪያ ድምጽ ነች። ረ የመጀመሪያ ድምፅ ነች። ከዚህኛው ጋር ተመሳሳይ ነው። ከዚኛው ጋር ተመሳሳይ ነው። ነገር ግን ከዚህ ላይ ቀረቡ ስልን ለወንድ ማለት ለብዙ ሰው ስንጠቀም እችኛዋን ቡ ማድረግ ነው ማለት ነው። ሁለተኛ ድምፅ ማድረግ ነው። የመጀመሪያን ወደ ሁለተኛ መቀየር ነው። ሲሆን ይህኛውን ቀረቡ ለማለት ከዋናው ቃል ላይ የምንቀይረው ቤቷን ብቻ ነው። ቡን ብቻ ነው ማለት ነው። ኦኬ አለመ ይላል። እዚህ ላይ አለመ፣ አለመ። ስለዚህ አለመ ስንል ለብዙ ሰው ሲሆን ደግሞ እንዴት ነው የምንጽፈው? አ ለሙ። ልክ እንደዚህ ምንጽፈው? ምንድን ነው የምንቀይረው ከዚህ ላይ መጨረሻዋን ፊደል ሙ ማድረግ ነው። መ የነበረችውን ሙ እናደርጋለን ማለት ነው። ሌሎቹ አለ አለ ከዚህ ጋር ሁለቱም ተመሳሳይ ነው። ልዩነት የለውም ማለት ነው። አለ አለ ኦኬ ቀጣይ የምናገኘው ምን ይሆናል ማለት ነው። አገኘ ይላል አገኘ የሚለውን ለብዙ ሰው ስናድርገው አገኙ አገኙ አገኙ በተለይ ስለዚህ ልዩነቱ የትኛው ነው? የመጨረሻው ከዚህ ጋር የምታዩት ማለት ነው። ኛው እኛ የነበረው ወደ ኙ ቀይረነዋል ማለት ነው። ቀጣይ መረጠ ይላል። እዚህ ጋር መረጠ፣ መረጠ ሁሎችም የመጀመሪያ ድምጾች ናቸው። ከዚህ ላይ ለወንድ ነው የምንጠቀማቸው። መረጠ ለወንድ ሲሆን ነው መረጡ ለብዙ ሰው ሲሆን መረጡ እንላለን። መረጡ፣ መረጡ። ስለዚህ ከዚህ ላይ የምታዩት ነችኛ መረጡ ሁለቶቹ የመጀመሪያዎቹ ከዚህ ላይ ተመሳሳይ ነው። ልዩነቱ የሚያመጣው የትኛው ነው? ሁለተኛ ድምጾች ሁለተኛ ድምጾች ማድረግ ነው የመጀመሪያውን ወደ ሁለተኛ ድምጽ መቀየር ነው ማለት ነው። እዚህ ጋር ደግሞ ጠበቀ ጠበቀ ጠበቀ የሚለው ጠበቀ የሚለው ቁ ነው የምናደርገው። ጠበቁ ስንል ለብዙ ሰው ሲሆን ጠበቁ ጠበቁ በትክክል ስለዚህ ጠበቁ ሁለተኛ ድምፅ ማድረግ ነው ማለት ነው ጨረሰ ጨረሰ ስለዚህ ጨረሱ ለብዙ ሰው ሲሆን ጨረሱ እንላለን ልዩነቷ ከዚህ ላይ ልክ እንደ ሌላኛው ሰን ወደ ሱ ቀየርን ማለት ነው ሰን ወደ ሱ ቀየርን ሌላው ምን ይላል እዚህ ላይ አከመ ይላል አከመ የሚለው አከመ አከመ የሚለው ወደ ሙ ቀይረዋልን ብችኛዋን ማለት ነው። ወደ ሙ አከሙ ለብዙ ሰው ሲሆን አከመ የሚለው አከሙ ይሆናል ማለት ነው። ቀጣይ ፈተነ ይላል እዚህ ላይ ፈተነ፣ ፈተነ ሀፕ ሀለ መሰረሰ ሸ ያላችሁ የመጀመሪያ ድምፆችን ለምታነቡ ልጆች ይህኛው በጣም ቀላል ነው። የመጀመሪያዎችን ለምታቡ ማለት ነው። ኦኬ፣ ፈተነ የሚለውን ወደ ብዙ ስናደረገው ፈተኑ ፈተኑ። ልክ እንደዚህ ተጽፋላችሁ። ማነው ሁላችሁም በደብተራችሁ የጻፋችሁ ተለማመዱ። ሌላውስ ከሰረ ይላል። ከሰረ ከሰሩ፣ ከሰሩ፣ ከሰሩ ብለን እንደዚህ እንጽፋለን። የመጨረሻው ምን ይላል? ተመነ ተመነ። ተመነ ለሚለው ለብዙ ሲሆን ተመ ነው ተመኑ እንደዚህ እንጽፋለን ማለት ነው አሁን እስካሁን ያየናቸው የመጀመሪያ ለወንድ የነበረው ለብዙ ሰው በማድረግ በመቀየር ነው ማለት ነው አሁን ደግሞ ምን እናደርጋለን ለሴት ለሴት ምን እንጠቀማለን ለምሳሌ ቀረበ ለወንድ ነው ቀረቡ ለብዙ ሰው ስንጠቀመው ነው ለሴት ደግሞ ምንድን ነው የምንለው ቀረበች ብለን ነው የምንጽፈው? ቀረበች ቀረበች ስለዚህ ከዚህ ላይ መጽፈው አንድ ፊደል እንጨምራለን ማለት ነው። ቀረበ ች ቀረበች። ከዚህ ላይ ቀረበ ቢለው እንዳለን ወስድና መጨረሻ ላይ ለሴቴ ለሴት ጾታ ስንጠቀም ችን ነው የምንጨምር ማለት ነው በአማርኛ ሕግ ልክ የወንዱን ቃልን ንወስድና ከዛ ችን እንጨምራለን ማለት ነው። ቀረበ መጨረሻ ላይ ማን እንጨምራለን? አባቸው ች እንጨምራለን ማለት ነው። ሌሎቹም በዚህ ምሳሌ መሰረት ሁሎቹ ተመሳሳይ ናቸው። አለመ ለሚለው ለሴት ስንጠቀመው አለመች ነው። አለመች ስለዚህ ለሴት ሲሆን የችኛዋን መጨመር እንዳትረሱ ማለት ነው። ኦኬ። አገኘ አገኘ ከሚለው ላይ አገኘች ማለት ነው። አገኘ ች አገኘች አገኘች ከዚህ ላይ ማንን ጨመርነን? ች፣ ች ይችኛዋን ብቻ ማለት ነው። የመጨረሻዋን ች ብቻ ማለት ነው። ኦኬ፣ ሌላ እሱ መረጠ መረጠ ከሚለው ላይ መረ ጠ መረጠች። ማንን የጨመርነን? ችን የጨመርነን ማለት ነው። ከዛ ጠበቀ ይላል። ጠበቀ፣ ጠበቀ ለሚለው ጠበቀች፣ ጠበቀች፣ ጠበቀች በትክክል እንደዚህ ከጻፋችሁ የዋናውን ቃል ተጽሙ እና ለወንድ የነበረው ከዛ ችን እንጨምራለን ማለት ነው። ኦኬ ቀጣይ ጨረሰ ጨረሰ ጨረሰ ለሚለው ጨረሰች ጨረሰች ጨረሰች። ሶ ጨረሰ ከሚለው ላይ ችን እንጨምራለን። ከዚህ ላይም ልዩነት የለውም። ማነው እያለን ለሁሉም እንደዚህ እንጽፋለን። አከመ አከመች አከመች ችል ጨመር ነው ከዚህ ላይ ኦኬ ፈተነ ፈተነ ፈተነች ፈተነ ች ፈተነች ኦኬ ከዛ ከሰረ ከሰረ ከሰረች ከሰረ ከሰረች በትክክል ከዛ ተመነ ለሚለው ተመነ ተመነች ተመነች ተመነች ስለዚህ፣ ከዚህ ላይ የጨመር ነው ች ነው እንዳለ በሙሉ ች ች ች መጨረሻ ላይ ለሴት ስንጠቀም ች ች የሚል አንድ ፊደል እንጨምራለን ማለት ነው። ከዚህ ጋር ደግሞ ለሁለተኛ ድምጾችን የመጨረሻውን ወደ ሁለተኛ መቀየር ማለት ነው ለብዙ ሲሆን ስለዚህ፣ ከዚህ ላይ ለመጨረሻ ጊዜ አንድ እስኪ እናንበው ቀረበ ቀረቡ ቀረበች አለመ አለሙ አለመች ኦኬ አገኘ አገኙ አገኘች መረጠ መረጡ መረጠች ጠበቀ ጠበቁ ጠበቀች ጨረሰ ጨረሱ ጨረሰች አከመ አከሙ አከመች ፈተነ ፈተነ ፈተኑ ፈተነች ከሰረ ከሰሩ ከሰረች ተመነ ተመኑ እዚህ ጋ ምን መሆን አለበት? ተመኑ። ተመነ ተመኑ ተመነች ማለት ነው። ስለዚህ የዛሬ ትምህርታችን በእርግጠኝነት ጥሩ ነው ብዬ አስባለሁ፣ በአጭር መንገድ የምትይዙባቸውን አጋጣሚዎች ነው የሰራሁላችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ ለሌሎችም እንዲሁ ሼር ማለት ነው። በቀጣይ እስከምንገናኝ መልካም ጊዜ የምመኝላችኋለሁ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር የሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 430542 ይደውል ይመዝገቡ።